ትችላላችሁ ቫይራል ከወጣላችሁ፣ አንድ ቪዲዮ 300 ሺህ ይታይላችሁ፣ 300 ዶላር ትሰራላችሁ። 300 ዶላር ደግሞ በ130 በኢትዮጵያ በ130 ስትመቱት ስንት ይመጣል? እንግዲህ ለናንተ ሰጥቻችኋለሁና፣ የእውነት ነው የምላችሁ። ዩቲዩብ ስሩ፣ ዩቲዩብ በጣም ያዋጣል። አምስሬስ እንደው እኛ እንዳልኳችሁ ብዙ ነገሮች እንትን ካልን በኋላ ነው ሰላም ሰላም ውድና የተከበራችሁ የዩቱብ ተከታታዮቻችን እንዴት ናችሁ? እኛ አለን፣ እግዚአብሔር ይመስገን። ዛሬ እንግዲህ እንደምታዩት ከአዶንዬ ጋር ነው እየመጣ ነው። አዶንዬ አባቴ ፍቅሩ ሰላም በላቸው፣ ሃይ በላቸው፣ እንዴት ናችሁ በላችሁ፣ ደህና ናችሁ በላችሁ፣ ሁሉም አማን ነው በላችሁ፣ ሰብስክራይብ አድርጉ በላችሁ፣ ላይክ አድርጉ በላችሁ፣ ላይክ አድርጉ በላችሁ፣ አባ ላይ ከርጉ በላቸው። እና ቤተሰቦቼ ዛሬ እንደምታዩ ካዶንዬ ጋር ነው የመጣ ነው። ውድ ባለቤቴ የለም ስራ ሄዷል፣ አልመጣም ውሎ ስለሄደ እንግዲህ እኛ የቱን ቀጥቀጥ ከምናረግ አንዳንድ ለተመልካቾቻችን ጠቃሚ የሚሆን መረጃ ለምን አንሰጥም ብለን ካዶንዬ ጋር ተመካክረን መጣ ሶ ደግሞ ትላንትና በሰራ ነው ቪዲዮ ብዙዎቻቸው ደብሯቸዋል። ግን ባለቤቴ እንኳን ለእህል ለምንም ነገር መንገድ ላይ እንኳን የሆነ እህል ወርቆ ካገኘ አንስቶ እንዳይረገጥ የሚያስቀምጥ ልጅ ነው። እንደዛ አይነት ሰው አይደለም። ግን ባለማወቅ ፕራንክ ለማድረግ ፈልጉ ነው። እኔ ብዙ ጊዜ ፕራንክ ስለሚሳካልኝ እሱ የሚያደርገኝ ፕራንክ ደግሞ ሁላችሁም ስለምታውቁት ጠጠር ያለ ፕራንክ አድርጎ ስለማያውቅ እንደዛ ነው እንጂ እንደዛ ማለት እንደዛ አይነት ጋጥ ወጥ ልጅ ሆኖ አይደለም። ግን ኮሜንታችሁ ልክ ነው። ከአንድ ሰው ውጪ ሌሎቻችሁ አመለካከታችሁ፣ ምክራችሁ ልክ ናቸው። ግን አንድ ልጅ የሰጠው ኮሜንት ሊያስደብረው ሶ ዛሬ የመጣ ነው። ዩቲዩብ ቤተሰቦች፣ ዩቲዩብ ያዋጣሉ ብዙዎቻችሁ፣ ከስደት መጥቼ ይቱን መክፈት እፈልጋለሁ፣ ኤልዱ ምንት ይናለች ብላችሁ ብዙ እህቶች ጠይቃችሁኛል። እውነት ለመናገር አገር ዩቲዩብ ወጪ የሌለበት አዋጭ ቢዝነስ ነው። የሚገርማችሁ እንደምታውቁት የትኛው ባባው በጎን እያወራ ነው። የትኛውም ስራ እንደምታውቁት ንግድ ቢሆን ንግድ በቃ ልብስ ቤት፣ እህል ጥራጥሬ፣ ሸቀጣሸቀጥ የተለያዩ ንግዶች ንግድ ቢሆን ወጪ ታወጣላችሁ። በየወሩ አለው ኪራይ በየአመቱ ግብር አለ እና ደግሞ ለመጀመሪያ ስራ ስትጀምሩ ኢንቨስት የምታደርጉት ብር ይኖራል ማለት ነው። ዩቲዩብ ግን ወጪ አይጠይቅም። እርግጥ ነው ባባዩ ዝበን እናውራ መጀመሪያ አካባቢ ላይ እርግጥ ነው እንትኔ እንደይጠፋ ግን ኦኬ ከሱ ዳብቄ ነው ቀምተኝ እርግጥ ነው መጀመሪያ አካባቢ ጥሩ ኢንቨስት ብታደርጉ ሞር የመታየት እድላችሁ ይኖራል ብዬ አስባለሁ። እሱ ምንድን ነው? ጥርት ያለ ካሜራ በተለይ ስደት ያላቸው ቶች እስከ 150 ሺህ ብር የሚገኛለን ከዛም በላይ ያለ ብር ግን እስከ 150 ወይ እስከ 100 ሺህ ያለውን ብትገዙ ለዩቲዩብ ጥርት ስለሚል በቃ በኮንፊደንስ ትሰራላቸው ማለት ነው። ሌላው ያለ ማይክ ማይክ ያስፈልጋቸዋል። ባባየ እንግዲህ ጎረምሳው በመዋል ያስቸገረ ነው ማይክ ያስፈልጋል ሪንግ ላይት ያስፈልጋችኋል። ከዛ በተረፈ ደግሞ ኢትዮጵያ ውስጥ የራሳችሁን አሪፍ ቤት ካላችሁ ሙሉ ግቢ ላይ ብትሰሩ ዩቲዩብ ቀን በፈለጋችሁ ምንድነው። እዚህ ጋር ማለት ነው ቤተሰቦቼ፣ ዩትዩብ የሚታይ ነገር ነው። ቫይራል የሚወጣው የሚታይ ስላችሁ፣ ተጨንቃችሁ አስባችሁ አይደለም ቪዲዮ የሚሰራው። አሁን ብዙ ሰው እኔ እውቀት የለኝም ምናምን የሚከብድ ይመስላችኋል። ዩትዩብቱ ጥንካሬ ካላችሁ በጣም ቀላል ነገር ነው። ጥንካሬ ስላላችሁ መጀመሪያ አካባቢ ሰብስክራይብ ለማግኘት እንደውም አሁን ላይ እንኳን ቀላል ነው። ምክንያቱም ቲክታክ ላይ ለመፈመስ በጣም ቀላል ስለሆነ በቲክታክ ተፈመሱና የቲክታክ ቤተሰቦቻቸው ደግሞ ወደ ዩቲዩብ ሂደው ሰብስክራይብ ያደርጓቸዋል። ሰብስክራይብ አላችሁ ማለት ደግሞ ሚሰሩ ቪዲዮ በቀላሉ ይታያል። ቪዲዮአችሁ ታየ ማለት በቀላሉ አራት ሺህ ሰዓት እና አንድ ሰብስክራይብ ታገኛላችሁ። ያን አገኛችሁ ማለት በዩቲዩብ ህጋዊ ተከፋይ ተሆናላችሁ ማለት ነው። ቤተሰቦችን እና በፊት ግን በስማም በፊት አሁን እኛ በከፈትንበት ታይም እኔ አሁን አራት አመት ሙሉ ወስዷል ዩቲዩብ አራት አመት ወስዷል ዩቲዩብ ማለት ነው ከከፈትኩት እና በዛን ታይም ሰብስክራይብ እንደራረግ ይያለ ቴሌግራም ላይ ከነጮች ጋር አባት ይወርቃል ማንኪያውን አምጣት እስኪያባ ሰብስክራይብ እንደራረግ እየተባባል እናንተ ሰብስክራይብ አድርጓቸዋቸው በፌክ አካውንት አስር አስር አካውንትን ከፍትና ሰብስክራይብ ተደራርገን ዞር ስትሉ ያነሱታል ማለት ነው። እና በጣም ነበረ የሚያደግ ነው ላልጠነከር ሰው። አሁን ላይ ግን እንዳልኳችሁ ብዙ ዩቱበሮች ስላሉ ከታዋቂ ዩቱበሮች ጋር ራሱ ጠጋ ብላችሁ ሰብስክራይብ ቶሎ ማሳደግ ትችላላችሁ። እና ዩትዩብ ምንም ጥያቄ የለውም ወጪ የሌለው አዋጭ ቢዝነስ ነው። እንደዚህ ስላችሁ አንቺ ምን ላይ ሆነሽ ነው እኛ እንደዚህ የምትመክሪ ምናምን ልትይ ትችላለች። እኔ በጀመርኩበት ቀጥዬ በነበር እስካሁን ምናልባት አልባት እንደምታያቸው ፌመሲ ቱበሮች ሊሆን ይችል ነበረ። ግን አንደኛ ከፈትኩትና ሞኒታይዝ አድርጌ እዛ አረብ ሀገር፣ በነበርኩበት ጊዜ ምገባባቸው ቤተሽ ለዋይፋይ በጣም እንትን ነበር የምተኛ በክላስ ዋይፋይ አይኖርም ነበር። ስራ ይበዛ ነበር። እንደዛ እያልኩ ብቻ እንዳይዘጋብኝ አንዳንድ ቪዲዮ ዝም ብዬ በፊት እንደምታውቁ መንፈሳዊ ነገር ፖስት አደርግበት ነበር። ከዛ ኢትዮጵያ መጣው ከባለቤቴ ጋር እንደተጋባ አልመጣልንም በቃ። ያኔ ዩቲዩብ ምናምን የሚለው ዩቲዩብ አለን፣ ግን በዚህ ልክ እንሰራበታለን ብለን አላሰብንም። ያው ያለችንን ብር እንትን ብለን ወደ ንግድ ወደ ምኑ ነበር ያሰብነው፣ እና እንደዛ ስንልም ብቻ ግን አንዳንድ ቪዲዮ እየፖስተትን ባለበት ባለበት ታይም አማራ ክልል ኢንተርኔት ተዘጋ። ሲዘጋ ዩቲዩብ ደግሞ ከስድስት ወር እስከ ስድስት ወር ባለው ጊዜ ቪዲዮ ፖስት ካላደረጋችሁ ህጋዊ መሆኑ ይነሳል። ታው ባባ ህጋዊ መሆኑ ይነሳል፣ ሞኔታይዛችሁ ይነሳል። ሰብስክራይብ አይቀንስም ማለት ነው። ከዛ በዛን ታይም ልክ ኢንተርኔት ሲቀንስ እና ባለቤቴ ሞኔታይዛችን ተነሳና ትንሽ ተስፋ ቆርጠን ነበር። ግን እንደ አዲስ ዩቲዩብ አማራ ክልል ላይ ኢንተርኔት ሲለቀቅልን እንደ አዲስ ቪዲዮ ሰርተን እንደ አዲስ ሞኔታይዝ አደረግ አሁን ኦልሬዲ አራት ዓመት ቢሆኑ ሚቲዩቪየ ይቶ ከከፈትኩ መቼም አራት ወር አምስት ወር ነው ማለት ትችላላችሁ፣ ማለት ነው። ለምን ነው ይሄን የምላችሁ? አሁን ኢንተርኔት ከተለቀቀ በኋላ ነው እንደ አዲስ ህጋው እያደረግ ነው። ህጋዊ መሆኑ ተነስቶ ቀርቶ ነበር። አሁን ነው እንደ አዲስ ያነሳ ነው ማለት ነው። ሶ በአራት ወር ውስጥ የተከፈተ ዩትዩብ ባለይ ማለት ነው የምሻለው። አሁን እኔ ኦልሬዲ የበፊቱ ስለቀረ ማለት ነው። ሶ ከዛ ስመጣ 8000 ምናምን ሰብስክራይብ ነበረ ባባቶ አንተን እያየ ልምጣ እያለ ነው። 8000 ሰብስክራይብ ነበረ። አሁን ግን 17000 ኦልሬዲ ወደ 18000 እየደረስ ነው። እዚህ 10000 ያገኘ ነው በአራት ወር ውስጥ ነው ማለት ነው። አያችሁ፣ ከሰው ጋር ኮንታክት ካረጋችሁ፣ ጥሩ ነገር ከሰራችሁ ሰብስክራይብ እንኳን 1000፣ 10000፣ 20000፣ 30000 መግባት ቀላል ነው። እና እህቶቼ የምመክራችሁ ነገር ስደት ላይ እድሜያችሁን አትጨርሱ። ኢትዮጵያ ላይ መታችሁ፣ አሁን ይሄን ምን ስራ ይሄን ምን ስራ ብላችሁ ከምትጨናነቁ አሪፍ ስልክ፣ አሪፍ ካሜራ፣ አሪፍ ማይክ የሶስት ወር አራት ወር ደመወዛችሁን ኢንቨስት አድርጋችሁ ገዝታችሁ ገብታችሁ ኢትዮጵያ ላይ አሪፍ ቤት ተከራይታችሁ ከተማ ቦታ ገጠር የገጠር ልጆች እንኳን ብትሆኑ የገጠር ልጅ የከተማ ልጅ አይነ ምንቱ በነገራችን ላይ በቃ እናንተ ብቻ ተስፋ ሳትቆርጡ መስራት ነው። ከሰራችሁ ደግሞ ይከፈላችኋል ማለት ነው። ማርያምን ነው የምላችሁ። እንዴ ቀላል ነው። እንዴ ቁጭ ብላችሁ በወር 20 ሺ ራሱ ቀላል ነው። በቃ አልሰራንም ብላችሁ እኮ በወር 20 ሺ፣ በወር 25 ሺ ታገኛላችሁ። ላይፋችሁን እየኖራችሁ ልጅ ወልዳችሁ ትዳራችሁን ይዛችሁ ቤተሰቦቻችሁን በቅርብ እያገኛችሁ ጠንካራ ከሆናችሁ ደግሞ በቃ በወር 50 ሺ፣ 60 ሺ፣ 100 ሺ፣ 150 ሺ፣ 200 ሺ፣ በአንድ ቪዲዮ 200 ሺ፣ 300 ሺ ልታገኙ ትችላላችሁ። ቫይራል ከወጣላችሁ አንድ ቪዲዮ 300 ሺ ቢታይላችሁ 300 ዶላር ትሰራላችሁ። 300 ዶላር ደግሞ በ130 በኢትዮጵያ በመቶ ስራ ሳትመቱት ስንት ይመጣል? እንግዲህ ለእናንተ ሰጥቻችኋለሁ። እና የእውነት ነው ብላችሁ ዩቲዩብ ስሩ። ዩቲዩብ በጣም ያዋጣል። አምስሬስ እንደው እኛ እንዳልኳችሁ ብዙ ነገሮች እንትን ካልነ በኋላ ነው ወደ ዩቲዩብ ተፍ ተፍ ማለት የጀመር ነውና፣ ስልካችሁ ከተበላሸ በኋላ አንዳንድ ነገር እንትን ካለ በኋላ ነውና፣ ዩቲዩብ ጥራት ያለው ነገር ይፈልጋል ግን ቁም ነገር ወሬ ላይ ምናምን ስታዩት ጥራት ይኑረው እንጂ በቃ ቀለል እስማማ ቀለል ያለ ነገር ነው የሚፈልገው። በነገራችን ላይ ይህ ስሬስ የሆነ ነገር አይታይላችሁም ቀጅ በእውነት ስለምናገር ነው የተሰባችን እና ቀለል ያለ ነገር ነው አያስጨንቃችሁ። ምን ልሳ ብላችሁ ማለት ነው። ገጠር ሄዳችሁ ራሱ ከብቶቹን የከብቶቹን ማደሪያ፣ ላሞቹን፣ ጥጆቹን፣ ዶሮቹን፣ እሳሱን ምኑ ምኑ ብታሳዩ ማለት ነው። እንደዚህ አይነት ነገር ሞር መታየት ይፈልጋል። ምክንያቱም አብዛኛው ስደተኛ ያን ነገር ሚስ ያደርገዋል፣ ያን ነገር ይናፍቀዋል፣ ያደገበት የኖረበት ስለሆነ። አሁን ያለው ደግሞ በአረቡ ዓለም እንደዚህ አይነት ነገሮቻችን ስለማያይ ቤተሰቦቹን አስተዳደጉን ስለሚያስታውሰው ያን ያየዋል። ምክንያቱም አብዛኛው ሰው ውጭ አለ ሰው ውጭ ያለ ሰው ነው የሚመለከተን። ቪዲዮ ስንሰራ አረብ ሀገር ሳዑዲ፣ ዱባይ፣ ኳተር፣ ብሄሩት፣ ጀርደን እንዲሁም ጀርመን፣ አሜሪካ በየትም ቦታ ያሉ ኢትዮጵያኖች ቪዲዮችሁ ከደረሳችሁ ስለሚያዩት እነሱን ሊያጓጓ የሚችል የእነሱን ላይፍ ሊያስታውስ የሚችል ቪዲዮ ከሰራችሁ ይታያል። እኔ ራሱ አሁን እያሰብኩ ነው ገጠር ገብቻ የገጠር ኑሮን ቪዲዮ እየቀረስኩኝ እዛው እኖራለሁ ያልኩ ነው ቤተሰቦቼ እና ያው ዛሬ የላችሁ ዋናው ፖይንቲ ይትዩብ በጣም ያዋጣል። ስደት ላይ ሆናችሁ እድሜያችሁን ከምትጨርሱ አገር ገብታችሁ። ይች ማይክ ባትሪ ስለምዘጋ ነው ስራዬን ማያት ቻርጅ አላደርኳትም። ስደት ላይ ሆናችሁ እድሜያችሁን ከምትጨርሱ አገር ገብታችሁ ትዳራችሁን እየኖራችሁ ልጆቻችሁን ወልዳችሁ ይትዩባችሁን ስሩ። ያላችሁ ብር እንዳለ ነው። መሬት ግዙበት ቦታ ግዙበት እንጂ ከኢትዮጵያ መክታችሁ ከአረብ ሀገር መጣችሁ፣ ንግድ ነግዳለሁ፣ እንትንላለሁ፣ ሱቅ ከፍታለሁ፣ ፀጉር ቤት ከፍታለሁ ኔቨርን እንዳታደርጉት። እግዚአብሔር ብሎ ወዶና ፈቅዶ ወደፊት ሀገራችን ጥሩ ላይ ስትሆን ያኔ ስራ ለመስራት ያመቻል እንጂ አሁን ሰው ሀገርም ከምትቀጠቀጡ ያለቻችሁን ብር ባንክ ቤት ማስቀመጥ አይደለም የሆነ ቦታ ነገር መግዛት ነገ ጧት የሚጨምር ነገር ማለት ነው። ቦታ ነገር ምናምን ትገዙና እናንተ ካሜራችሁን ምናችሁ ማማታይ ይቱባት ካሜራችሁ ምናምን ታዘጋጁና ቁጭ ብላችሁ ዩቱባችሁን ቤተስ ካላችሁ ከቤተሰቦቻችሁ ጋር በተለይ ደግሞ ከእናት ከአባት ጋር ሲሰራ ሞር ይታያል። በቃ እናት አባታችሁን የምር እየተንከባከባችሁ ጥሩ አስተማሪ ቪዲዮ ይሆናል እና ለእናንተ ምርቃ ታገኙበታላችሁ። እናታችሁን ስትንከባከቡ አባታችሁን ስትንከባከቡ ወንድሞቻችሁን ስትረዱ ስታግዙ የሚያሳይ ቪዲዮ ብትቀርጹ ሞር ይታያል። እንደዚህ ልመክራችሁ ነው የመጣሁት። ከአሁንም በፊት ፖስት አድርጌ ነበር ስለ ዩቲዩብ አከፋፈት። ዩቲዩብ መክፈት የምትፈልጉ አናግሩ፣ በቻልኩት መጠን አግዛቸዋለሁ። እዛም ሆኖ ካመናችሁ፣ እዛ ተሆኖ ራሱ እንደምትከፈት ልንገራችሁ። አረብ ሀገር ሆናችሁ ኢሜይል፣ እኔ ራሴ ኢሜይል ከፍቼላችሁ፣ ያን ደግሞ ሳደርግላችሁ እምነት ያስፈልጋቸዋል። እኔን ልታምኑ ይገባል። ኢሜይል ከፍቼ በመሰታችሁ ኢሜይል የራሳችሁን ፕሮፋይል አድርጋችሁ የራሳችሁን ቪዲዮ ፖስት ማድረግ ትችላላችሁ። ያለ ያ ደግሞ እናንተ እንድትከፍቱ የሚያግዝ ቪዲዮ ልክላችኋለሁ ማለት ነው። የዛሬ ቪዲዮ ይሄን ይመስላል። ወዳችኋለሁ። ባባ